የኢትዮጵያ ኮሚኒቲ ማህበር ምክትል ሊቀመንበር ወይዘሮ ህሊና ታደሰን እጅግ አድርገን እናመሰግናለን። በዚሁ እንግዲህ የኢፌዴሪ ቆንስላ ጀነራል ክቡር አምባሳደር አክሊሉን ከበደ ወደ መድረክ አብዙልኝ። እንደምን አመሻችሁ? አይሰማም። መልሱ ምንድን ነው? አልሀምዱሊላይ እንበይ ወገር መጤሁም አንድ ላይ በሏ። ያርጎባ ልጆች የላችሁም ማለት ነው? እጃችሁን አውጡ። ያርጎባ ልጆች ሆናችሁ እንበይ ወገር መጤሁም? አይሰማም። መልሱን አታቁትም? በቃ። ወይዘሮ ህሊና ታደሰ የኢትዮጵያ ኮሚኒቲ ማህበር ምክትል ሊቀመንበር፣ አቶ እስማኤል ጦሃ የአርጎባ ልማት ማህበር የቦርድ አባል እዚህ በመካከላችን ይህን በዓል አብረውን ሊያከብሩ ከአዲስ አበባ ድረስ የመጡ እንደዚሁም፣ የኢትዮጵያ ኮሚኒቲ ማህበር የቦርድ አመራር አባላት፣ የቆንስላ ጽህፈት ቤታችን ዲፕሎማቶች እና ሰራተኞች ሁላችሁም እንኳን በደህና መጣችሁ። ዛሬ እንግዲህ የተሰባሰብንበት ዋነኛው ምክንያት የአርጎባ ልማት ማህበር በዱባይ መመስረቻን ምክንያት በማድረግ ነው። ስለዚህ ዋነኛው ነገር እንግዲህ ኢትዮጵያ ሀገራችን በጣም ብዙ መልክ አላት። በጣም ብዙ ዝንቅ የሆነ ማንነት ያላት ሀገር ነች። ከ85 በላይ ብሔር ብሔረሰቦች ያሉባት ሀገር ነች። እያንዳንዱ ብሔር ብሔረሰብ ደግሞ የራሱ የሆነ ማንነት፣ ታሪክ፣ ቋንቋ፣ ባህል መገለጫዎች አሉት እና የሕገ መንግስታችን አንቀጽ 39 ላይ በግልጽ እንደተቀመጠው እያንዳንዱ ብሔር ብሔረሰብ ታሪኩን፣ ቋንቋውን፣ ማንነቱን የማሳደግ የመንከባከብ፣ የመጠበቅ ሙሉ መብትና ነፃነት ተሰጥቶታል። በተጨማሪም ደግሞ ራሱን የማስተዳደር ራሱን ማስተዳደር የሚችልበት አስተዳደራዊ አካላት የማደራጀት የማዋቀር መብቶች ተሰጥተውታል ማለት ነው። ስለዚህ እንደ ማንኛውም የሀገራችን ብሔር ብሔረሰብ አርጎባም ራሱን ማንነቱን፣ ታሪኩን፣ ባህሉን፣ ቋንቋውን ለማሳደግ መሰባሰብ መደራጀት ይጠበቅበታል፣ ይገባዋል። አስታውሳለሁ ምናልባት ሰላሳ ዓመት ሞልቶት ሊሆን ይችላል። የሃይስኩል ተማሪ እያለሁ በኢትዮጵያ ውስጥ በመጥፋት ላይ ያለ ቋንቋ የትኛው ነው የሚል ምርጫ ያለበት ጥያቄ ቀርቦልን አርጎብኛ ብለን መልሰን ራይት አግኝተናል። በጣም ከረጅም ጊዜ በኋላ በቀደመ አቶ እስማኤል እና የዚህ ማህበር አደራጅ በዱባይ ኮሚቴ አባላትን በማነጋገርበት ወቅት ቋንቋው በምን ደረጃ ላይ ይገኛል ብያቸው ነበር እና የነገሩ ነገር ቋንቋው መልሶ እየተነሳ ነው፣ እያደገ ነው። በተለይ ደግሞ በአንደኛ ደረጃ ትምህርት ቤቶች ውስጥ ራሱን ማስተማሪያ ቋንቋ ሆኖ በወረዳ ደረጃ ተደራጅቶ የአርጎባ ወረዳ በሰሜን ሸዋ ውስጥ ተደራጅቶ እያደገ ባህሉን ቋንቋውን እያሳደገ ያለበት ሁኔታ ነው ያለው ብለውኝ በጣም ደስ ብሎኛል። እና ቋንቋዎቻችንን ማደጋቸው ማሳደጋችን ለማንነታችን በጣም ከፍተኛ ፋይዳ ያለው ነው። እንግዲህ ዱባይ ውስጥ እንደምታውቁት በጣም